ሰላም ሰላም ሰላም ሰዎች እንዴት ናችሁ? ሰሞኑን ኬፍሲን በቅርቡ አንድን ሰው በዶሮ መቅረቅ አይቅ ውስጥ የተጠመቀበትን ማስታወቂያ የአምልኮ ስርዓቶችን የሚያወደስና በክርስትና ላይ ባለው የጥምቀት ስነ ስርዓት ላይም ይሳለቃል በሚል በመቶች የሚቆጠሩ ቅሬታዎችን አስነስቷል። ሰዎችም ኬፍሲን ዳግመኛ እንደማይበሉ እየተናገሩ ነው። ይህን ዜና ተመልከቱት። ሁሉም ሰው የኬፍሲ ግራቪከልት አምልኮ መቀላቀል አይፈለግም ይለናል። ሰዎች በምልክቱ እንዲያምኑ በማሳሰብ በዶሮ መረቅ ሐይቅ ውስጥ ሲጠመቅ ያሳያሉ። በዩኬ ውስጥ የሚገኘው የአድቨርታይዚንግ ስታንዳርድ አውቶሪቲ ኤኤስኤም ወይ ደግሞ የማስታወቂያዎች ደረጃ ባለስልጣን በኬኤፍሲ የሰሞኑ ማስታወቂያ ላይ ወደ ስድስት መቶ የሚጠጉ ቅሬታዎች እንደተቀበለ ተናግሯል። ቅሬታዎቹ ማስታወቂያው ሰው በላነትን ያበረታታል፣ ሰይጣናዊ አምልኮን ያከብራል፣ በክርስትና እና በጥምቀት ላይም ያፌዛል የሚሉ ሰዎች መካከል እንደሚገኝ ቃል አቀባዩ ተናግሯል። ሆኖም ኤኤስ ወይ አድቨርታይዚንግ ስታንዳርድ አውቶሪቲ በኬኤፍሲ ማስታወቂያ ላይ ምርመራ አላደረገም። የኤኤስ የማስታወቂያ ሕግንም እንደማይጥስ ጠቅሷል። እንግዲህ ማርች 14 የተለቀቀው ይህ ማስታወቂያ ከዚህ ጀርባ ማስተላለፍ የተፈለገው ምንድን ነው? ይህ የማስታወቂያ ቪዲዮ ክፍል ሁለት ነው። የመጀመሪያ ክፍል ላይም ኬኤፍሲ የድሮ አምልኮ ጽንሰ ሀሳብን በዶሮ እንመን የሚል ዘመቻ ኦር ብሊቭ ኪችን የሚል ዘመቻን በማስታወቂያው የመጀመሪያ ክፍል ላይ አሳይቶ ነበር። ሁለተኛው ክፍል ደግሞ ጭራሽ ባስ ብሎ የጥንት ሰዎች በጫካ ውስጥ የሚያደርጉትን የዶሮ አምልኮ እና የጠፋውን ሰው ያሳያል። ነገር ግን ግዙፍ የሆነ ወርቃማ እንቁላል የተሸከሙ ሚስጥራዊ የአምልኮ ቡድኖችን ይከተላል። በመጨረሻም የዶሮ መረቅ ሐይቅ ውስጥ ሰውየውን አጥምቀው ወደ ኬ ኤፍ ሲ አምልኮ ውስጥ ያስገቡታል። እንግዲህ በጥንት ዘመን እንዴት ነው ከዶሮ አምልኮ ስርዓት ጋር የሚገናኝ ታሪክ አለ የሚለውን እንመልከት። ጉግልን እንጠይቅ። በድሮ ጊዜ በብሪታንያ ውስጥ ሰዎች የዶሮን አይመልኩ ነበር። ኬፍሲ በብራንዱ ማስታወቂያ በተጨማሪ ምን ለማስታወስ እንደሞከረ እናያለን። ለመጀመሪያ ጊዜ ሰኔ ላይ 204 ላይ የተለቀቀውን የኬፍሲ የፓርት ዋን ቪዲዮ ማስታወቂያ እንመልከት። ኬፍሲ በመጀመሪያ ማስታወቂያው ላይ ሰዎች በዶሮ እንዲያምኑ ጥሪ ያደርጋል። እንግዲህ ተመልከቱ፣ የዚህን ማስታወቂያ ክፍል የመጀመሪያ ክፍል ነው። ና ቪዲዮ በዚህ መልኩ ነው የሚጀምረው። ላይክ እንደ ላውንደሪ ነገር አለ። ከዛ በኋላ ዋናው ነጥብ የጋዝ ስቴሽኑን ተመልከቱ፣ ዋጋዎች በፍጥነት ሲጨምሩ ሲጨምሩ ሲጨምሩ ታያላችሁ። ሁለተኛው ነገር ዶሮ አለ። እዚህ ጋር ዶሮ ተመልከቱት እና እዚህ ላይ ያለው ዜና ላይ እንግዲህ በዜናው ላይ የሚል መልእክት ታስተላልፋለች። ከእንግዲህ ምን ብለን እንኳን ማመን እንችላለን አይነት መልእክት ነው ያለው። ይህ ሀረግ አንድ ሰው በአንድ ወቅት ያምኑባቸው የነበሩት እምነቶች በታማኝነታቸው እርግጠኛ አለመሆኑን ይጠቁማል። ይህም ግራ መጋባትና ብስጭትን ይገልጻል። በማስታወቂያ የማጀቢያ ሙዚቃውንና የከተማው ነዋሪዎች ልክ እንደ ዞምቢዎች በሃይፕሮቲክ ምትን በመከተል ሲዘምሩ ወይ ሲጨፍሩ ታያላችሁ። እዚጋ ያለውን ተመልከቱ። ዋታ ፋክ። መጀመሪያ የነበረውን እምነት ወይም ደግሞ የምናምንባቸው የነበረውን ነገር ነው ረግጠው እየሄዱ ነው፣ ረግጠው እያለፉ፣ ሁሉም በተመሳሳይ የዶሮ ወርሺፕ ስርዓትን ሲያደርጉ ታያላችሁ፣ ወይ ደግሞ በዶሮ ሲያምኑ ታያላችሁ። ሁሉም ተሰብስቦ እንደ ጣውት ዶሮን ያመልካል። ይህ የክፍል አንድ የኬፍሲ የማስታወቂያ ፕሮግራም ነው። ክፍል ሁለት እንመልካል። የክፍል ሁለት ላይም አንድ ሰው ይጠፋል በጫካ ውስጥ። እናም በዛ ውስጥ በዶሮ ባህድ አምልኮ የሚያምኑ ሰዎች አሉ። እሱም ዶሮን ያየዋል በአንድ አይን ነው የሚያየው። ይህንን የአንድ አይን ምልክት ሁላችንም እናውቃለን። ያገኙታል በዶሮ መረቅ ውስጥ እንደገና ወስደው ያጠምቁታል። ሰውየውን እንደ መስዋዕት እንደ ሳክሪፋይስ እያደረጉት፣ ሰዎችም ደስተኛ ይሆናሉ። ማስታወቂያው መጨረሻ ላይ ምን ይለናል? ብሊቭ ኢን ቺክን ይለናል። በዶሮ መኑ። እንግዲህ ይህ በብሪታንያ ውስጥ ወይም በእንግሊዝ ውስጥ ነው ይህ ማስታወቂያ የተሰራ እና ከዚህ ጋርም ተይዞ ብዙ ኮመንቶች ተሰጥተዋል። ተመልከቱ። ኔቨር ኢቲንግ ኬፍሲ አጌን ይለናል አንድ አስተያየት ሰጪ ሌላው ዋይ ዳዜ ኬኤፍሲ ኤፍሲ አድቨርት ኒድ ካልቲዝም ኤንድ ካናባሊዝም ይህ ኢንተረስቲንግ አይደለም ይላል። ይህም ብቻ መጥፎ መጥፎ ኮመንቱ ተሰጥተዋል እና ለምንድ ነው ኬኤፍሲ እንደዚህ አይነት ብራንዲንግ ማስታወቂያ መስራት ይፈለገው የሚለውን ሁለት ነጥቦች ላንሳላችሁ። የመጀመሪያው ከስተመራቸው በብራንዲንጋቸው ምክንያት ተገዥ ከሆነ የሰው ስጋ ብናቀርብለት ራሱ ከመብላት ወደኋላ አይልም። ከስተመራችን በብራንዲንጋችን ምክንያት አይኑ ይታወራል። የመጀመሪያው ማለት ሁለተኛው ደግሞ በጎልደን ኤጅ ወይም ደግሞ ጎልደን ግ ኤግታ ያላችሁ ያ የጎልደን ኤጅን ምሳሌ ነው የሚያሳየው። ስለዚህ በጎልደን ኤጅ በፊት የነበረው የባህድ አምልኮ ወይም ደግሞ ላይክ እንደ ወርሺፕ ኢን ቺክን ላይ ያለው ስርዓት ተመልሶ ወዳገኝ ይመጣል የሚለውን ነው ለማሳየት የሞከሩት እና ከዚህ ጋር ያለውን ከኋላ ያለውን ታሪካዊ ሂደት ደግሞ በሰፊው እንመለከት። ስለዚህ በሰው ልጅ ታሪክ ውስጥ ከዶሮ አምልኮ ስርዓት ጋር የተገናኘ ታሪክ አለ የሚለውን ወደ ኋላ ተመልሳችሁ ቼክ ስታደርጉ ዶሮዎች በብዙ ባህሎች ውስጥ የተቀደሱ እንስሳት እንደሆኑ እና በእምነት ስርዓቶቻቸው እና በሃይማኖታዊ የአምልኮ ልምዶች ውስጥ በጥልቅ የተካተቱ እንደሆኑ ታያላቸው። ዶሮዎች አንዳንድ ጊዜ ለኤሌክትሮሚያንሲ ለሚባለው የጥንቁልና ልምድም ይውላል። እንግዲህ በአንዳንድ የጥንት ባህሎች ውስጥ ዶሮዎች በዋነኝነት እንደ ምግብ ከመገብ ይልቅ እንደ አምላክ ወይም እንደ ቅዱስ እንስሳት ይከበር ነበር። በተለይም በብሪታንያ ውስጥ በአይረን ኤጅ ጊዜ እንመልከተው። የአርኪኦሎጂ መረጃዎች እንደሚያሳዩት ዶሮዎች ብዙውን ጊዜ ከሰዎች ጋር በስርዓት ይቀበራሉ። ይህም በቀላሉ የምግብ ምንጭ ከመሆን ይልቅ መንፈሳዊ ወይም ሃይማኖታዊ ጠቀሜታ እንዳለው ያሳያል። ዶሮዎችን ለመጀመሪያ ጊዜ ወደ ብሪታንያ ሲገቡ ላይ በአይረን ኤጅ ዘመን ማለት ነው፣ እንግዳ እንደሆኑና እንደ ቅዱስ ይቆጠሩ ነበር። አንዳንድ መረጃዎች እንደሚያሳዩት ልክ ዶሮዎችን እንደ አምላክ ያከብሯቸው ነበር ወይም በዶሮ ያምኑ ነበር። በሮማውያን ዘመንም የጥንቸሎችና የዶሮች ሃይማኖታዊ የአምልኮ ስርዓት አለ። ከዚህ ጋር ተያይዞ በዘጠኛው ክፍለ ዘመን ላይ ርዕሰ ሊቃነ ጳጳስ ኒኮላስ አንደኛ የሚባሉት ከመጽሐፍ ቅዱስ ጋር ብዙ ማጣቀሻዎችን በማያያዝ የዶሮ ምስሎች በቤተ ክርስቲያን ዘንጎች ላይ እንዲቀመጡ አዘው ነበር። እንግዲህ ይህ በሮማውያን ዘመን ዶሮ እንደ ባዕድ አምልኮ ወይም አምልኮ ወርሺፕ ይደረግለት ነበር። ስለዚህ በዚህ ማስታወቂያም ኬፍ ሲ ማስታወቂያ የፈለገው ከጎልደን ኤጅ ጋር የሚያዝ ነገሮች ይኖሩታል ብዬ አስባለሁ። ላይክ በጎልደን ኤጅ ወይም ደግሞ በአዲሱ ዘመን ላይ የሰው ልጅ አሁን ያለውን የክርስትናን እምነት ትቶ በፊት የነበረውን የባህል አምልኮ ስርዓት በዘመናዊ መልኩ የሚያመልክበት ዘመን ወይም ጊዜ ነው የሚያሳየው። ስለዚህ በዚህ ማስታወቂያ ዋት ካን ዊ ኢቭን ብሊቪን ኒሞር የሚለው ሀረግ ሰዎች አሁን ላይ የሚያመልኩት አምልኮ ወይም ሃይማኖት ታማኝነት እንደሌለው እና በዛ በመበሳጨት በዛ ህግራ በመጋባት ወደ አዲሱ የአምልኮ ስርዓት ውስጥ እንደሚገቡ ይገልጻል። ይህ ማስታወቂያ በዚህ ላይ ያላችሁን ሀሳብና አስተያየት ኮመንት ላይ ያስቀምጡልኝ።